እሱ ተርቦ ተጠምቶ እኛ ሊያጠግበን፣ እመቤታችን ቅድስት ድንግል ማርያም ምንም ነገር የሕይወት ባለቤትን በጀርባዋ አዝላ እሷ ግን ስትንከራተት ስትጠማ ስትራብ እንመለከታል ለእስራኤላውያን ቀድሞ አርባ ዓመት ሙሉ ውሃን ከአለት ላይ እያፈለቀ መናን ከሰማይ እያወረደ የመገባቸውን ፈጣሪ በጀርባዋ አዝላ ተራኩኝ ስትል ያሳዝናል። በእውነቱ ለዚህ ነው ደራሲው አይቴሉ መልአክ ዛብ ሰረን ሚብካዬ ራይ ወይ እርዳ አንድ ያ ያበሰረኝ መልአክ በዚህ በጭንቅ ጊዜ በመከራ ጊዜ የታለ ያለች መቤታችን ቅድስት ድንግል ማርያም ስታዝን በእውነቱ እያንዳንዳችንን ልብ ይነካል። ይሄ የሆነው ደግሞ ለእኛ አባታችን አዳም ከተሰደደበት ወደ ቀደመ ክብሩ እንዲመለስ የዓለም ቤዛ የሆነው መድኃን ያለ ፈጣሪ ዓለማት የሆነው ኢየሱስ ክርስቶስ ሲሰደድ ማየታችን በራሱ ለኛ ትልቅ ትምህርት ነው። ዛሬ እኛ በተለያየ በኃጢአት ምክንያት በበደል ምክንያት ከጽድቅ ወደ ጥፋት እንዳንሰደድ ያስፈልጋል። ማለት ቆም ብሎ ማሰብ ያስፈልጋል እና ይሄ ነው በዓሉ ሌላው ወደ በገባ በአስራ ሦስተኛው ቀን የምናስበው ገና ነው። ሊቀ መላእክት ቅዱስ ሩፋዬን ፈታይ ማይሰር ደራሲው እንደተናገረለት ናአብዬን ዘታተዱ ሊቃናተ ከመተፈጽም ሁሎ ዘልቦና የተምኔተ ከሊቃነ መላእክት ከቅዱሳን ጋር አብረ ወደ እኔና ከመተፈጽም ሁሎ ዘልቦና የተምኔተ የልቦናያ ሐሳብ፣ ምኞት፣ በጎ ሐሳብ ከአዲያት በስተቀር ትፈጽምልኝ ዘንድ ወደ እኔና እነታሊቃው ሩፋኤል ለሁሉ ዘትስዕል ምረተ ለሁሉ ምረት ቅርታን ከፈጣሪ ዘንድ የምታሰጠው ሩፋኤል ሆይ ከሊቃነ መላእክት ከባለንደሮች ከቅዱሳን መላእክት ጋራ ናአብ ወደ እኔና ለሰው ወደ እንስሳ ፈታሄ ማኅፀን ዋንተ ታያችሁ የሰውንም የእንስሳኑ መሕፀን የምትፈታ በችግራቸው ጊዜ ሲጠሩ የምትደርስ ጤናማ ልጅ በእጃቸው በዕቅፋቸው የምታስታቅፋቸው ሩፋኤል ሆይ ወደ እኔና ወተከ ያነስ አለ ደራሲ ሲንዳክራ በረዲየት በበረከቱ ጥላ የሞተውን የምታስነሳ በሐሳብ በልዩ ልዩ ቦታ ያለውን፣ በጥፋት መንገድ ያለውን ወደ ጽድቅ መንገድ የምትመልስ አንተ ሩኃይ ከባለንጀሮች ከሊቃነ መላይት ጋራ እኔን ልትረዳ ወደ ኔና እያለ ደራሲ ይናገራል። የመላእክትን ትድግና መጽሐፍ ቅዱስ በደንብ ይነግረናል። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት በመዝሙር 33 ቁጥር ሰባት ላይ ምንድን ነው ያለው? የታየን መልአክ እግዚአብሔር አውዶሙ ለየለ ለይ ፈረጎ ወያድህኖሙ እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል አለ ካለ በኋላ ያድናቸውም አለ አለ። እኛ ዛሬ ከሰው ጋር ስንከራከር ጠባቂ ናቸው እንዲህ ናቸው እንላለን። የማዳንም ሥልጣን ሰጥቷቸዋል አምላካችን እግዚአብሔር። ሁልጊዜ ግዜ ያለ ዕረፍት 24 ሰዓት ሙሉ ቅዱስ ቅዱስ ቅዱስ አሸናፊ እግዚአብሔር እያሉ በፊቱ የሚያመሰግኑት ምስጋናቸው ምግብ የሆናቸው እረፍታቸው ምስጋና የሆናቸው ያለ እረፍት ያለ ማቋረጥ እነ ቅዱስ ሩሃይል አምላካችን እግዚአብሔርን ያመሰግኑታል። ካዲያ በእሱ ፊት ሁልጊዜ ስለሚቆሙ ለሰው ልጆች ሁሉ ምሕረትን ይቅርታን ያሰጣሉ፣ ያድናሉ፣ ይታደጋሉ። ካዲያ የሚሆነው ደግሞ እኛ እግዚአብሔርን ፈርተን ስንቆም ነው። በአሚነ እግዚአብሔር በትውክልተ እግዚአብሔር ስንራምር ነው በምክረ ካህል ስንጓዝ ነው። ሃይማኖታችንን ስንጠብቅ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራላል ይከትማል ማለቱ ነው። ከዛ በኋላስ ያድናቸውማል ብሎ የመላእክትን ትርግና ጠባቂነት፣ አዳኝነት፣ ተራዳይነት ነቢየ እግዚአብሔር ልብ አምላክ ቅዱስ ዳዊት ሲመሰክር እናያለን። ሌላው ደግሞ ሊቀ ነቢያት ሙሴ ደግሞ ስለ መላእክት ጠባቂነት ሲናገር በወሪ ዘጻት ምዕራፍ ከያ ሶስት ቁጥር ላይ ምን አለ? በመንገዱ ይጠብቅ ዘንድ ወዳ ዘጋጀው ስፍራ ያገባትን መላኬን በፊት እሰዳለሁ እልካለሁ ተጠንቀቁ አለን። መመሪያ ሲሰጥ ኃጢአት አይሰ ው ኃጢአትን ይቅር አይልምና ተጠንቀቁ። በበደር በጥፋት መንገድ እንዳትገኙ መላኬን ወደ እናንተ ይልካለሁ። ለምን ስሜ በእርሱ ስለሆነ አለ። የቅዱሳን መላእክት በክንፎቻቸው ላይ የእግዚአብሔር ስም አለ። አሁን እኛ ሩፋኤል የሚለው የእግዚአብሔር ስም ነው፣ በክንፎቻቸው ላይ ተጽፏል። ስሜ በእርሱ ስለሆነ አለ። የእግዚአብሔር መላእክ በሩፋኤል ላይ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት አለ። በቀናው መንገድ እንጓዝ። በቀና መንገድ ካልተጓዝ ያጠፋን ካለን ወደ ከስተት ተመልሰን በፅርቅ ጎዳና ማንራመር ከሆነ ጠባቂ መልአክ የሆነውን ሩፋኤልን እያሳዘነው ነው ማለት ነው። ስለዚህ አሁን እዚህ ወደ እግዚአብሔር ቤት የምንመጣ የተጣላን ካለን ታርቀን፣ የቀማን ካለን መልሰን፣ የበደን ካለን ክሰል መጓዝ ያስፈልጋል ማለት ነው። ይህ ታዳጊ መልአክ ነው እና በመንገድ ጠብቅ ዘንድ ወደ አዘጋጀሁትም ስፍራ ያገባ ዘንድ መልአኬን በፊትህ እልካለሁ። ተጠንቀቁ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይል አታስመርቡት፣ እያለን ነው። ስለዚህ ቅዱሳን መላእክት ጠባቂነታቸውን በመንገድ የሚጠብቁን ከመሰናክል አሁን፣ ህጻናት ከዚህ እዚህ ላይ ቢወድቅ ሕፃናት ምንም አይሆኑም። ለምን? ጠባቂ መላእክት አሏቸው። ለእኛም እንደዚሁ ወደ መልካም መንገድ ስንል መላእክት ጠባቂዎቻችን በኛ ይደሰታሉ። ወደ ጥፋት መንገድ ሄድን ቁጥር ደግሞ ጠባቂዎቻችን ቅዱሳን መላእክት ያዝናሉ፣ ይተክዛሉ። በእኛ መመለስ ሲጀመር ቅዱሳን መላእክት ይደሰታሉ። ለዚህ ነው ወንጌላዊው ቅዱስ ሉቃስ ከሰባ ሁለቱ አርድእት አንዱ የሆነው ከአራቱ ወንጌላውያን አንዱ የሆነው ቅዱስ ሉቃስ ሲናገር በዚህ በሉቃስ ወንጌል ምዕራፍ አስራ አምስት ቁጥር ሰባት ላይ ስትመለከቱ በአንድ ኃጢአተኛ መመለስ በመላእክት ዘንድ ደስታ ይሆናል አለ። በእኛ መመለስ በእኛ መዳን፣ በእኛ መደሰት ቅዱሳን መላእክት በእነሱ ዘንድ ደስታ ይሆናል የተባለው በእኛ መመለስ። ተመልከቱ፣ ቅዱሳን መላእክት እንግዲህ ለእኛ ያላቸውን ተመልከቱ። በመንገድ ምንል እንዳንሰነካከል የሚጠብቁን፣ ከወደቅንበት የሚያነሱን ቅዱሳን መላእክት መሆናቸውን ነገረን። የሚታደገን፣ ሌላኛው ደግሞ ነቢዩ ዳንኤልን ተመልከቱ፣ ስለ መላእክት ትድግና ሲናገር ነብዩ ዳንኤል ጠላቶቹ ተነስተው ወደ አንበሳ ጉድጓድ እንደተጣለ በትንቢተ ዳንኤል ምዕራፍ ስድስት ላይ ተጽፏል በቅናት ተነሳስተው በሐሰት መስክረው ወንጅለው ለንጉሱ ነግረው ወደ አንበሳ ጉድጓድ ተጣለ ወዲያውኑ እግዚአብሔር ማንን የላከለት? መላኩን የላከው? ከዚያ ምናለሱ? ነቢየ እግዚአብሔር አባታችን ነቢዩ ዳንኤል ሲመሰክር ምን አለ ፈነው መልአኮ አድኃነኒ እግዚአብሔር መላኩን ልኮ የአንበሶችን አብዘግቶ አዳነኝ አለ። የመላኩን አዳኝነት የመሰከረው የእግዚአብሔር መንፈስ ያለበት ነቢዩ ዳንኤል መሆኑን ማወቅ ያስፈልጋል ማለት ነው። ስለዚህ ሚመናን እኛም እንደ ነቢዩ እንደ ዳንኤል የቅዱሳን መላይክትን ትርግና አዳኝነት ጠባቂነት ልንመሰክር ይገባል ማለት በአዲስ ኪዳንም ተመሳሳይ ታሪክ እንደዚሁ በሐዋርያት ሥራ ምዕራፍ አሥራ ሁለት ከቁጥር ሰባት ጀምሮ፣ እስቲ አንብቡት። ቅዱስ ጴጥሮስ የእግዚአብሔርን ቃል ሲያስተምር ሲዘዋወር፣ ስለ ጣዖት ከንቱነት፣ ስለ እግዚአብሔር የባሕሪ አምላክነት ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ አዳይ ነው ብሎ ስለመሰከረ ክፉ ሰዎች ተነሳስተው፣ በሄሮድስ ዘመን የነበሩ ሰዎች ተነሳስተው፣ ሄሮድስና መሰሎቹ ወደ ውህኒ እንዲወረወር አደረጉት። እግዚአብሔር በዚያ ሌሊት ማንን የላከለት? የእግዚአብሔርን መልአክ ነው የተላከለት። ለቅዱስ ጴጥሮስ እንኳ ተላከለት የእግዚአብሔር መልአክ ስለነበረ ያ ተዘግቶ የነበረው በር ተከፈተ። አውቆ ተከፈተላቸው እንደተባሉ ተከፈተ። ሁለተኛውም ዘብ አልፈው ሲሄዱ ተከፈተ። ቅዱስ ጴጥሮስን ሄደና ጎኑን መታ መታ አደረገው ቀሰቀሰው ይላል። ሌሊት ስለነበረ ነቃ ቅዱስ ጴጥሮስ። ልብስን ልበስና ተከተለኝ፣ ጫማህንም አጥልቅ ይለው አለው ይላል። ይሄ ሁሉ ሲደረግ ህልም የሚያይ ነበር የሚመስለው። ክርስቲያኖች ሆይ ከዚህ በኋላ በሩን አልፈው ዘቡን አልፈው ከሄዱ በኋላ የእግዚአብሔር መልአክ ከቅዱስ ጴጥሮስ ተለየ፣ ተሰወረ ይላል። ከዛ በኋላ ሄዶ በር ያንኳኳ ነበረ። ስለ እሱ ጸሎት እየተደረገ ነው። አያችሁ፣ አንድ ሰው ሲታምም ተሰብስበን ጸሎት እናድርግለት። አንድ ሰው ችግር ሲደርስበት በክፋቱ ነው በተንኮሉ ነው ይበለው አንበል። ምቀኞች አንሁን እስቲ አንዳንዴ እኮ የምንጸልየውን ጸሎት አናውቀውም። በእውነቱ ቆም ብሎ ስንጸልይ እንኳ ለሰው ክፋት ለምን እንመኛለን? አንድ ሰው ምን አደረገ? እግዚአብሔር ለጎረቤትህ ሁለት ከሰጠው ለአንተ አንድ ሰጠ ያለው ይሏል። እንዴት ጎረቤት ሁለት ያገኛል? ይመቀኛል። አሁን ለእሱ ከሰጠው ደግሞ ለአንተ በአቅራቢያ ላለው ለጎረቤት ሶስት ነው የምሰጠው ይላል። እሱ ስንት ያገኛል? ሁለት። እንዴት ይቀድመኛል? አለ ሲጸልይ ነው ይህን ነገር የሰማው ከአምላኩ። መጨረሻ ላይ ጸሎቱን ቀየረው። አያችሁ፣ ክፋቱ ተንኮሉ። አምላኬ እግዚአብሔር ሆይ አንድ አይኔን አጥፎ አለ። ጎረቤቱ ስንቱ አይን እንዲጠፋ ንገሩ። አያችሁ ተንኮል ጸሎቱ እንዴት እንደቀየረው። ሰው ተንኮለኛ ነው። እንደ ሰው ዋኳ ጥለ እግዚአብሔር እንዲህ አይነቱ ሰው እግዚአብሔርን ያስቸግራል ይላል። አያችሁ እንዳይ ከሰው አንዳንዴ ሲመጸውት ይታያል። እንዳይተው ደግሞ ሲያጠፋ ዋቋ አጠለ እግዚአብሔር እንዲህ አይነቱ አጢአተኛ በደለኛ ሰው እግዚአብሔርን ያስቸግራል ይላል። እንዲህ አይነት ሰዎች ጉራማ ይሬሶች እንዳነው ለሰው ሁሉ በጎ እንመኝ እንጂ መልካም ነገር እንመኝ እንጂ ቅዱስ ጴጥሮስ በአለንጀሮቹ ቅዱሳን አዋርያት በራቸውን ዘግተው ወንድማችን ከኛ ተለየ በእስር ቤት እየተንገላታ አታ ነው በጨለማ ተጥሏል ብለው ጸሎት እያደረጉ ነው ስለሱ ጸሎታቸውን ግን ማን ሰማ ንገሩኝ እግዚአብሔር ሰማ የሁላችንም ጸሎትና ልመና ይስማል በራ አንኳኳ ይላል ሮዳ የተባለ ከእነሱ መካከል እዚያ ሰራተኛ ተለላኪ ነበረ ከፍታ ስትመለከት ቅዱስ ጴጥሮስ ነው አልከፈተችም ከድንጋጩ አይተነሳ አላመነችም ሮጣ ሄዳል እነሱ ነገረቻቸው ይላል ወጥተው ሲመለከቱ ቅዱስ ጴጥሮስ ነው ደስ አላቸው። ምን ብለው ጠየቁት? እንዲሁም ማን ከሄሮድስና ከመሰሎቹ ማን ነው ያዳነግ ማን ነው የታደገክ ከዚያ ከጨለማ ከዚያ ከሰንሰለቱ ማን ያወጣ ብለው ሲጠይቁት ፈነው መልአኮ አዳነን እግዚአብሔር መልአኩን ልኮ ምን አለኝ አደንገብ አዳነኝ አለ ቅዱስ ሩፋኤል። በእውነት በምልጃው ሁላችንም ይርዳ በአማላጅነቱ ተማጥነን በእውነት ያጣነውን ነገር እንድናገኝ አምላካችን እግዚአብሔር በቸርነቱ ይርዳ፣ በምሕረቱ በይቅርታው ይጎብኝን። በእውነት ታላላቅ አባቶቻችን ክቡር መላከገነትም ቀድሰው ምእመናንን ሁላችን አቁርበው ክቡር አባታችን በቡራኬ እንደዛ ቆይቷል። እነሱ እያሉ ብዙ መናገር እንትን አይልምና አንድ ዝማሬ በጋራ ዘምረን ወደ መርሃ ግብሩ ወደ መምራችን ወደ መልሳችኋለሁ። የታለ ያበሰረኝ ገብርኤል ያነጋገረኝ የታለ መላ

የአምላክ ስም አለበት ስሙ ሩፋኤል ነው። ያሳድግ ኝብላ ዛሬም ከኔ ጋር ያሳድግብላ ዛሬም ከኔ ጋር ነው። ያሳድግኝብላ ዛሬም ከኔ ጋር ነው። ከፊት የቀደመ ደመናን ዘርግቶ እንዳልቅናቅ ጉልላዎችን ሞልቶ ዛሬ ላለሁበት ብርቱ ጉልበቶ ነይ

ዛሬ ከእኔ ጋር ምስጋናችን ይቀበልን። ይሄ ደብር በእውነቱ የቅርብ ርቅ ወኜ አንታደል ባር ማለት ነው እንጂ ትልቅ በረከት ያገኘሁበት ትልቅ ቦታ 93፣ 94፣ 95 ለሶስት ዓመታት። በእነዚህ ዓመታት በእውነት ብርቅ ድንቅ የሆነ አገልግሎት ከአባቶቼ ከወንድሞቼ፣ ከሰርበት ከሰርብ ትምህርት ቤቱ አመራርከው በህብረት ሰበካ ጉባኤው ልዩ ሰበካ ጉባኤ በነበረ ያኔ በጣም ልዩ ጊዜ የነበረበት ጥሩ ጊዜ ያሳለፉበት ነው። አሁንም ደግሞ ልማቱ ተስፋፍቶ ሁሉ ነገር ሳይ ደግሞ ደስ ብሎኛል። ድንገት ሩፋይል፣ ቀናት ሌሊት ሳስብ 13 ነው እንደው እየመራ እየቀሰቀሰ አመጣኝ። በእውነቱ ለዚህ በመብቃቴ እናንተን በማግኘቴ ደስ ብሎኛል። እግዚአብሔር ይስጥልኝ።